አኬልዳማ ምንድን ነው? አኬልዳማ፣ እንዲሁም የደም መስክ በመባልም ይታወቃል፣ በኢየሩሳሌም አቅራቢያ በሚገኘው በሄኖም ሸለቆ ውስጥ የሚገኝ ቁራጭ መሬት ነው። ስሟ የመጣው ሐቀል ድማ ከሚሉት የአረማይክ ቃላት ሲሆን ትርጉሙም የደም መስክ ማለት ነው። ይህ ቦታ ኢየሱስን አሳልፎ ከሰጠው ደቀ መዝሙር ከአስቆሮቱ ይሁዳ ጋር በሰፊው የተያያዘ ነው። በመጽሐፍ ቅዱስ መሠረት ኢየሱስን አሳልፎ በመስጠቱ የተቀበለውን ሠላሳ ብር ከመለሰ በኋላ በዚያ ሞተ። በማቴዎስ ወንጌል 27:3-8 ይሁዳ ከተጸጸተ በኋላ ገንዘቡን ለካህናት አለቆችና ለሽማግሎች መለሰ ከዚያም ራሱን ሰቀለ። ካህናቱ የብርን የደም ገንዘብ ግምት ውስጥ በማስገባት ባዕዳን ለመቅበር የሸክላ ሰሪውን መሬት ገዙ። በደም ገንዘብ ስለተገዛ ሜዳው አኬልዳማ ተባለ። ይህ ድርጊት የይሁዳን ድርጊት ከብሉይ ኪዳን ትንቢት ጋር በማያያዝ በነቢዩ የተነገረውን ፈጸመ። የሐዋርያት ሥራ 1 ከ18 እስከ 19 የይሁዳን ሞት ሌላ እትም ይሰጣል፣ እዚያም ሜዳውን ገዝቶ በግንባሩ ወድቆ ተከፈተ። ይህ አስደናቂ ምስል የአኬልዳማን ምሳሌያዊ ክብደት እንደ የተረገመች ወይም አሳዛኝ ቦታ ይጨምራል። የተለያዩ ዘገቦች የጥንቶቹ የክርስቲያን ማህበረሰብ የይሁዳን ክህደትና ሞት ለመረዳትና ለማስረዳት ያደረጉትን ሙከራ ያንጸባርቃሉ። ሁለቱም ትርጉሞች ሜዳው በጣም ታዋቂና ለውጭ ሰዎች መቃብር ሆኖ እንዳገለገለ ይስማማሉ። ዛሬም አኬልዳማ በኢየሩሳሌም ሊጎበኝ የሚችል አካላዊ ቦታ ነው። በሄኖም ሸለቆ ደቡባዊ ተዳፋት ላይ የሚገኝ ሲሆን በዓለት ውስጥ የተቀረጹ ጥንታዊ መቃብሮችን ይዟል። አካባቢው የጨለማ ታሪክ ያለው ሲሆን የክርስቲያን ምዕመናን አንዳንድ ጊዜ የቅድስት አገራቸው ጉዞ አካል አድርገው ይጎበኛሉ። አኬልዳማ ክህደትን፣ ንስሐን እና ከመለኮታዊ ዓላማ ውጭ የተደረጉ ምርጫዎች የሚያስከትሏቸውን ውጤቶች አስታውስ።